አገር በቀል ሴቶች ያሸበረቀው ሁለተኛው የምስራቅ አፍሪካ ጥበባትና ባህል ፌስቲቫል በብዙ ክንውኖች የታጀበ ነበር። ባህልና ጥበብ የሰው ልጆች አንጡራ ሀብቶች ከመሆናቸው ባለፈ ድንበር አልባ ትስስርን በመፍጠር የሰው ልጆችን ሁለንተናዊ ቅርርብ ስለሚፈጥር ለሕዝቦች ሰላምና ደህንነት፣ ለአገር ልማት ሁነኛ መሰረቶች ናቸው። ኢትዮጵያ ብሔር ብሔረሰቦች ከሁሉም ክልሎች የመጡበት ከምስራቅ አፍሪካም ደግሞ የተለያዩ ባህሎችን የያዙ ከስምንት ሀገሮች ሙዚቀኞች፣ የባህል ቡድኖች፣ ሰዓሊያን፣ ቀራጺያን እንደዚሁም ደግሞ የዕደ ጥበብ ባለሙያዎችና የፊልም ባለሙያዎች የታደሙበት በጣም ደማቅ የህዝብ ለህዝብ ትስስሩን የሚያጠናክር በቀጣይም ምስራቅ አፍሪካ ላይ የምናስበውን የንግድ ልውውጥ የሚያደርግ በሰላሙ ላይ የሚመክር የተረጋጋ ቀጠና ለመፍጠር የሚያስችል መሰረት የሚጣልበት ፌስቲቫል ነው ብሎ መውሰድ የሚቻልበት ዝግጅት የተጀመረ መሆኑን ነው የምናየው። የጂምናስቲክ ትርኢቶች፣ የኢትዮጵያ ብሔር ብሔረሰቦች ባህላዊና ኪነ ጥበባዊ ትዕይንቶች እንዲሁም በእውነቱ ላይ የታደሙት የምስራቅ አፍሪካ ሀገራት ልኡካን የባህል የኪነ ጥበብና ዕደ ጥበብ ውጤቶች ትዕይንት በደመቀ ሁኔታ ቀርበውበታል። ከኡጋንዳን የመጣ ነው። እኛን ሊገልጹ የሚችሉ ነገሮችን ነው የያዝነው። ቅርጻ ቅርጻችንን፣ ባህላዊ ልብሳችንን፣ ምግባችንን ለማሳየት አቅርበናል። በተጨማሪም ዳንሳችንን እያሳየን እንገኛለን። ይህ እውነቱ ዋነኛ ዓላማም የህዝብ ለህዝብ ትስስር መፍጠርና የዘርፉን ኢኮኖሚያዊ እድል ተጠቃሚነት ማሳደግ እንደመሆኑ መጠን ይህ እውነት የተሳካለት ሆኗል ቢባል ማጋነን አይሆ እንደ ሀገር በጣም ትልቅ ነገር ነው። አህጉራዊም ጭምር ነው። ስለዚህ የበርስ በእርሳችን የባህል ልውውጥ የምናደርግበት ነው። አንዱ ለአንዱ ያው ኩራት ነው። አንዱ ለአንዱ ጌጥ ነው። ስለዚህ ከሌሎች ሀገራት የመጡ ከአፍሪካ ሀገራት የመጡ ባህሎቻቸው እያየን ነው። እንደ ኢትዮጵያን ደግሞ ብዙ ባህል አለን። ስለዚህ በአንድ ማዕከል እንደዚህ አይነት አለባበሳችን፣ ጭፈራችን፣ የባህል ምግባችን ይዘን መገኘታችን ትልቅ እንደ ኢትዮጵያ ያለንን አቅም ማጉላት ነው። ከዛ ውጪ አብዛኞቻችን እኛ እንደ ጉራጌ ይዘን የመጣንባቸው የምግብ አይነቶች አንድም ከውጭ የገባ ወይም ደግሞ ከሌላ አካባቢ የዕደ ጥበብ ምርት የለውም። በሙሉ የምታገኛቸው ከጉራጌ አካባቢ በጉራጌ እናቶች፣ በጉራጌ እህቶች የተሰራ የዕደ ጥበብ ውጤት ነው ማለት ነው። ማይ ኔም ኢዝ ጋብሪኤል ጋክሚጃክ አም ሳውዝ ሱዳኒስ ኦር ያንግ ፐርሰን ኢን ሳውዝ ሱዳን። ስሜ ጋብሪኤል ይባላል ከደቡብ ሱዳን ነው የመጣሁት። በዚች ታሪካዊና ውብ ከተማ የተገኘሁት የሀገሬን ባህልና ኪነ ጥበብ ለማስተዋወቅ ነው። ፌስቲቫሉ በጣም ልዩ ነው። በአፍሪካ ውስጥ በልዩነት የደመቁ ባህሎችና ኪነ ጥበባዊ ትዕይንቶች አሉ። እነዚህን አንድ ላይ ማግኘት በጣም ትልቅ እድል ነው። እዚህ በመገኘቴና ሀገሬን በማስተዋወቄም ደስተኛ ነኝ። ኢትዮጵያውያን መልካም ህዝቦች መሆናቸውንም ተረድቻሉ። ሳየ ይባላለው ከድራሴ ነው መጣሁት። ጭፈራ የድራሴ ፊላ ነው። በደቡብ ውስጥ ነው የሚገኘው። ደግሞ ጫወታችን በብሳት፣ ሰርግ ጊዜ፣ ደቦ ጊዜ ደግሞ ጥምቀት ጊዜ በተለያየ በዓል ጊዜ ነው ይህም ፊላ የሚጨፈረው ማለት ነው። እና ለወደፊት ከሌሎቹ ብሄሮች ጋር እንዲተዋውቅ እንፈልጋለን ማለት ነው። ማይ ኔም ኢዝ ሌግዚ ሞጆ አይስ ፕሮሞትስ አፍሪካን አርት ካልቸር ሄሪቴጅ። ስሜ ሌግዚ ሞጆ አይስ ይባላል። የአፍሪካን ባህል ጥበብ የማስተዋወቅ ስራ ነው የምሠራው። የምስራቅ አፍሪካ ጥበባትና ባህል ፌስቲቫል በጣም አስደናቂ ነው። እምቅ የሆነውን የሀገሪቱ ባህልና ጥበብ ለማሳደግና ለማስተማር ትልቅ እድል ይፈጥራል። ወንድማማችነትንም ያጠነክራል። ለአፍሪካውያንም ጠቃሚ ነው።